ዩክሬን እና ራሽያ የሁለቱ ሀገሮች ወግ የዩክሬን ራሽያን ማጥቃት አስደንጋጩ ክስተትና የፑቲን ምላሽ። አንጀል ሃዝ ፎለን የልብ ወለድ ታሪክ ቢሆንም የዩክሬንና የሩሲያን የዛሬውን ምናባዊ ጥቃት የሚያስዳስስ ይመስላል። በአንጀል ሃዝ ፎለን ፊልም ውስጥ የተገለጸው ምናባዊ ጥቃት ከሩሲያ ዩክሬን ግጭት ጋር በማነጻጸር ይህንን ሚስጥራዊ የሆነ ክስተት እንነግራቸዋለን። የጥቃቱ መሳሪያ፣ የክስተቱ አስደንጋጭነት፣ የሩሲያ ምላሽ ታሪካዊ የሆነ ትንታኔን ይዘንላችሁ መጥተናል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁ ዩክሬን ሩሲያን እጅግ በጣም በሚያስደነግጥ መልኩ ነው ያጠቃቻት። እጅግ ከፍተኛ የሆነ ድንጋጤ ተፈጥሯል። ወዲያውኑ ምላሽ አልሰጠችም ሩሲያ። ፑቲንም፣ በቀለኛው ፑቲን ዝም ብለው ነበረ። ዝም ሲሉ በቀጣይ ደግሞ የሚያነሱ በጣም አስደንጋጭ የሆነ ምላሽ እንደሚኖር ይታወቃል። ይሄ እንግዲህ በታሪክ የታየ ክስተት ነው። ይሄ ነገር ምን ይመስላል? ዓለምስ ለምንድን የደነገጠው በዩክሬን ጥቃት ሳይሆን የፑቲንን ምላሽ በተመለከተ ነው፣ ዓለም በጥፍሩ የቆመው ማለት ነው። ይሄንን መረጃ ምን ይመስላል የሚለውን እንነግራቸዋለን። እኔ ሮማን ጸጋዬ ነኝ ከአክሱም ቲዩብ። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወሏን ምልክት ተጭናችሁ እኛን ተቀላቀሉ ስንል ዋክብሮትን ጋብዛችኋለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻ አብራችሁን ዘለቁ። ሰናይ ቆይታ ይሆናላቸው። 2019 አንጀል ሀዝ ፎለን በተሰኘው ፊልም ውስጥ የአሜሪካ ፕሬዚዳንት በሩሲያ የተደገፈ ተብሎ በተፈረጀ የድሮን ጥቃት ህይወቱ አደጋ ላይ ይወድቃል። ማይክ ባኒንግ የሲክሬት ሰርቪስ ወኪል በሐሰት ተከሷል። ይህ ሴራ በሆሊውድ ምናብ የተፈጠረ ብቻ ነው ወይስ የሩሲያ ዩክሬን ግጭትን በሆነ መልኩ ያንጸባርቃል ብለን መጠየቃችን አይቀርም። ዛሬ የዩክሬን ምናባዊ ጥቃት ዝግጅት ሚስጥራዊነት የጥቃቱ መሳሪያ የክስተቱ አስደንጋጭነትና የሩሲያ ምላሽ ምን ሊመስል እንደሚችል፣ ይህንን ፊልም በመሀል እያስገባን እያዋዛን እንነግራቸዋለን። በአንቲል ሀዝ ፎለን ውስጥ የአሜሪካ ፕሬዚዳንት አለን ትረምቡል በሳሊየንት ግሎባል በሩሲያ የተደገፈ ተብሎ በተፈረጀ የግል ወታደራዊ ኩባንያ በድሮን ይጠቃል። የጥቃት በማይክ ባንኪንግ ላይ ተጠያቂነት እንዲወስድ ተደርጎ የሩሲያን ተሳትፎ ለመደበቅ የሐሰት ባንዲራ ኦፕሬሽን ተሰቅሏል። ይህን ሴራ ከዩክሬን አንፃር ስንመለከተው ዩክሬን በሩሲያ ላይ ተመሳሳይ ጥቃት ብታደርስ ደግሞ ምን ይመስል ነበር ብለን መጠየቃችን አይቀርም። በፊልሙ አውድ የድሮን ጥቃቱ በጥንቃቄ ተዘጋጅቶ በሚስጠር ተቀነባብሮ ነበረም። ይህን በምናባዊ መልኩ ደግሞ ወደ ዩክሬን ስንተረጉመው ዩክሬን እንደ ሳሊየንት ግሎባል ያለ የተራቀቀ ወታደራዊ አቅም ያለው አካል ተደርጋ ልትገመት ትችላለች። በተጨባጭ ታሪክ ደግሞ ዩክሬን ከ2014 ጀምሮ የወታደራዊ አቅሟን ለማሳደግ በምዕራባውያን አጋሮች ድጋፍ ስትሰራ ቆይታለች። ለምሳሌ ከኔቶ ሀገራት የተገኙ የጃቭሊን ጸረ ታንክ ሚሳኤሎች ባይራክተር ድሮኖችና የስለላ መሳሪያዎች የዩክሬንን የመከላከል አቅም አጠናክረዋል። በፊልም ውስጥ ያለውን የድሮን ጥቃት በተራቀቀ ቴክኖሎጂ የተፈጸመ ሲሆን ይህ የዩክሬንን የተሻሻለ የድሮን አቅም ሊያንጸባርቅ ይችላል። በምናባዊው አውድ ደግሞ ዩክሬን በሩሲያ ላይ ጥቃት ለመፈጸም ቢያንስ ከ ከስድስት ወራት እስከ አንድ ዓመት የሚፈጅ ሚስጥራዊ ዝግጅት እንደሚያስፈልግ መገመት ይቻላል። ይህም የስለላ መረብ መሰብሰብ፣ የቴክኖሎጂ ማሻሻያና የሎጂስቲክ ዝግጅትን ያካትታል። ይህ በፊልም ውስጥ የሳሊየንት ግሎባል ዝግጅትን ያመሳስለዋል። ይህም የድሮን መሳሪያዎች በሚስጥር በማዘጋጀትና በማሰማራት ላይ ያተኮረ ነበረ። ፊልሙን ከአሁኑ ወቅታዊ ሁኔታ ጋር የማመሳሰሉን ከደቂቃዎች

አለምስ ለምን በዩክሬን ጥቃት ደነገጠም። በቅርቡ ዩክሬን በሩሲያ ግዛት ላይ ትልቅ የድሮን ጥቃቶችን በማካሄድ አለምን አስደንግጣለች። እነዚህ ጥቃቶች በተለይ በሰኔ 1 2025 በሩሲያ ወታደራዊ መሰረተ ልማቶች ላይ ያነጣጠሩ ሲሆኑም በርካታ የአየር ማረፊያዎችና ወታደራዊ መጋዘኖችን አመድ አድርጋለች። ይህ ጥቃት በተለይ በሩሲያ የሚገኙ ስትራቴጂካዊ አውሮፕላኖች ኢላማ አድርጎ ነበረም። ይህም ሩሲያ በዩክሬን ላይ የምታካሄደውን የረዥም ርቀት ጥቃቶች ለ በመክታት ያለም ነው የዚህ ጥቃት ሚስጥራዊና ዝግጅት በጣም የላቀ ነበር። ዩክሬን የራሷን የድሮን ቴክኖሎጂ በመጠቀም በስፓይ መሳሪያዎችና በሳተላይት መረጃዎች ድጋፍ በማግኘት የሩሲያ መከላከያ ስርዓቶችን በተሳካ ሁኔታ በመግፋት ትክክለኛ ጥቃቶችን ማካሄድ ችላለች። በተለይ ደግሞ ስፓይደር የተባለው የዩክሬን ድኖር በዚህ ጥቃት ውስጥ የአንበሳውን ድርሻ ተወጥቷል። እነዚህ ድሮኖች ርካሽ፣ ተንቀሳቃሽ እና በጣም ትክክለኛ መሆናቸው ዩክሬን በወታደራዊ ዘዴዎች ላይ ፈጠራ መፍጠሯን ያሳያል። የዚህ ጥቃት ውጤትን እንመልከት። በሩሲያ በኩል ከፍተኛ የቁሳቁስና የሞራል ኪሳራ፣ በተለይ ደግሞ በኩርስክ ክልልና በሌሎች ወታደራዊ ማዕከላት ላይ ከፍተኛ ጉዳት ተመስግዋል። ለመሆኑ የፑቲን ምላሽ ምን ይመስላል? ሩሲያ ምን ታደርጋለች? የሩሲያው ፕሬዚዳንት ቪላዲሚር ቪላዲሚሮ ፑቲን በተደጋጋሚ የዩክሬንን ጥቃቶች በጠንካራ መግለጫዎችና በወታደራዊ እርምጃዎች ምላሽ ሲሰጡ ቆይተዋል። በቅርቡ የዩክሬን ድሮን ጥቃቶችን ተከተሉ ሩሲያ በዩክሬን ላይ ጠንከር ያለና በርካታ የአየር ጥቃቶችን ታካሂዳለች። በተለይ ደግሞ በግንቦት 25 እስከ 26 ላይ የነበረው፣ በካረጊቭና ሌሎች ከተሞች ላይ 367 ድሮኖችን ሚሳኤሎች በመጠቀም ትልቅ ጥቃትን ፈጽማ ነበረ። የጥቃት ቢያንስ 13 ሰዎችን ሲገድል 24 ሰዎችን አቁስሎ ነበረ። ፑቲን እነዚህን ጥቃቶች እንደ ማህበራዊ መሰረተ ልማት ላይ የደረሰ ጥቃት ምላሽ አድርገው ገልጸዋቸዋል። ነገር ግን የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ እንደገለጹት እነዚህ ጥቃቶች ወታደራዊ ፋይዳ የሌላቸው የፖለቲካ ዓላማ ያላቸው ናቸው። ይህ የሁለቱ ሀገሮች የመረጃ ጦርነት አካል ነው። ሩሲያ የዩክሬንን ጥቃቶች እንደ ማስፈራሪያ ተጠቅማ የራሷን እርምጃዎች ለማስረጽ ወክራለች ለመሆኑ የኒውክለር ስጋቱ ምን ይመስላል ፑቲን ኒውክለሩን የሚጠቀሙበት ሰዓት ደርሷል ወይ ብለን መጠይቃችን አይቀርም ፑቲን በተደጋጋሚ የኒውክለር መሳሪያ አጠቃቀምን በማስፈራራት አለምን በማንቃት ላይ ቆመው ነበረም በ2023 እና በ2024 በተለያዩ ንግግሮቻቸው ሩሲያ የኒውክለር መሳሪያዎችን ለመጠቀም እንደማትቆጠብ ገልጸዋል ምክንያቱም እንደሳቸው አባባል አለም ሩሲያ ከሌለቻት ወይ ደግሞ አለም ውስጥ ሩሲያ ከሌለች አለም ምን ምንም አትሰራለንም ባይናቸውም፣ በተለይ የዩክሬን ጥቃቶች የሩሲያን የግዛት አንድነት እንደሚያሰጉ ከተሰማቸው ይህንን እንደሚያደርጉ ተናግረዋል። ለምሳሌ በ2023 የኒው ስታርት ስምምነትን እንደሚያቋርጡ ተናግረው ነበር። ይህም የሩሲያና የአሜሪካ የኒውክለር መሳሪያዎቻቸውን የሚገድብ ዋና ስምምነት ነው። ነገር ግን በ2022 መጨረሻ ላይ ፑቲን በዩክሬን ውስጥ የኒውክለር መሳሪያ መጠቀም ምንም ፖለቲካዊ ወይም ወታደራዊ ፋይዳ እንደሌለው ተናግረው ነበረም። ይህ የሚያሳየው የኒውክለር ማስፈራሪያ በአብዛኛው የፖለቲካ ጫና መሳሪያ መሆኑን ነው፣ እንጂ ቀጥተኛ እርምጃ እንደሆነ ደግሞ ሌሎች አይገምቱም። የአሜሪካና የቻይናና የሌሎች ሀገሮች ጠንካራ ተቃውሞ ሩሲያ ከእንደዚህ አይነት እርምጃ ሊገታት ይችላል ተብሎ ይገመታል። ስለዚህ ኒውክለር መሳሪያ የመጠቀም እድሉ በአሁኑ ጊዜ ዝቅተኛ ቢሆንም ሙሉ በሙሉ ግን ፑቲን አያደርገውም ለማለት አንደፍርም። ሩሲያና ዩክሬን ከታሪክ አንጻር ትልቅ ትስስር ያላቸው ሀገራት ናቸው። ሁለቱም ከኪየቫን ሩስ የተገኙ ሲሆን ይህም የ ምስራቅ ስላቭ ህዝቦች መነሻ ነው። ነገር ግን ይህ የጋራ ታሪካቸው በሀያኛው መቶ ክፍለ ዘመን በሶቪየት ህብረት ውስጥ ተጠናክሮ ቢቆይም ከ1991 የሶቪየት ህብረት መፍረስ በኋላ ዩክሬን የራሷን ማንነትና ዲሞክራሲያዊ መንገድ እንመርጣለች። ይህ ለፑቲንና ለሩሲያ ተቀባይነት የሌለው ነበረም። ምክንያቱም ፑቲን ዩክሬንን እንደ ሩሲያ አካል አድርጎ ይመለከቷታልና ነው። ዩክሬን ግን የራሷን መንገድ መርጣለች። በ2014 የክሪሚያን መውረስና በምስራቅ ዩክሬን የተካሄደውን ግጭት ከተነሳ በኋላ ዩክሬን ወደ ኔቶ አውሮፓ ህብረት ቀርባለች። ይህ ለሩሲያ እንደ ቀይ መስመር ተቆጥሯል። የዩክሬን ህዝብ በግልጽ ለነጻነት እና ለዲሞክራሲ መቆሙ የፑቲንን ራእይ፣ አንድ ህዝብ እንደሆኑ የሚያምኑበትን እምነት እንክትክቱን አውጥቶታል። ይህ ታሪክ ሲሰሙት ውብ ቢሆንም በግጭትና በመከፋፈል በጦርነቶች ተሸፍኗል። ሩሲያ በዩክሬን ላይ የመረጃ ጦርነትን በከፍተኛ ሁኔታ ተጠቅማለች። ፑቲን የዩክሬንን መንግስት ናዚ ብለው በመጥራት የሩሲያ ተናጋሪዎች መብት እንደተገፈፈ በማ የማስ መሰልና የዩክሬን ጥቃቶችን እንደ ሽብር በመግለጽ ዓለም አቀፍ ደረጃ ላይ የሞራል ድጋፍ ለማግኘት ሞክረዋል። የሩሲያ መንግስት ቁጥጥር ስር ያሉ ሚዲያዎች እንደ ታአስና ሪያኖቭስቲ የዩክሬን ድርጊቶችን በማጋነን የራሳቸውን ጥቃቶች ለማስረጽ ሲሞክሩ ተስተውለዋል። በተጨማሪም የሩሲያ የፕሮፓጋንዳ ማሽን በማህበራዊ ሚዲያዎች ላይ የውሸት መረጃዎችን በማሰራጨት የዩክሬን ዓለም አቀፍ ዝናን ለመጉዳት ጥረት አድርጋለች። በሌላ በኩል ዩክሬን የራሷን የመረጃ ጦርነት በማካሄድ ላይ ነች። በማህበራዊ ሚዲያ፣ በሳተላይት መረጃዎችና በሲቪል ዜጎች ተሳትፎ የሩሲያ እንቅስቃሴዎችን በመግለጽና የዓለም አቀፍ ድጋፍን በማሰባሰብ ረገድ ስኬታማ ሆናለች። ይህ የሁለቱ ሀገሮች የመረጃ ጦርነት ዚህ ግጭት ዋነኛ አካል ሆኗል። ይህ ግጭት በቀላሉ የሚፈታ አይደለም። የፑቲን መልእክቶች እንደሚያሳዩት ሩሲያ በዩክሬን ላይ ከፍተኛ ተጽዕኖ ለመፍጠር ትፈልጋለች። ለምሳሌ ዩክሬን ወደ ኔቶ እንዳትቀርብ፣ የተወሰኑ ግዛቶች እንድትፈቅድና የራሷን ጦር መጠን እንድትቀንስ ይጠይቃል። በሌላ በኩል ዩክሬን ለነፃነቷና ለግዛቷ አንድነት በግትርነት እየታገለች ያለች ሀገር ናት። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቅርቡ ለሰላም ድርድር ጥረት እያደረጉ ቢሆንም ሩሲያ አሁን ተጨባጭ ለሆነ የሰላም ስምምነት ፍላጎት አላሳየችም። ይልቁንም የሩሲያ ጥቃቶች እየጨመሩ ነው፣ ይህም የሰላም እድሉን የበለጠ ያወሳስበዋል። የዩክሬንና ሩሲያ ግጭት የታሪክ የፖለቲካና የወታደራዊ ስትራቴጂ ውስብስብ ውህደት ነው። የዩክሬን ድንቅ የድሮን ጥቃቶች የሀገሪቱን ጥንካሬና ፈጠራ ያሳያሉ። ነገር ግን የሩሲያ ምላሽና የፑቲን አቋም ይህ ግጭት በቅርቡ መፍትሄ ላያገኝ እንደሚችል ደግሞ ያመለክታል። ምክንያቱም ዩክሬን አሁን ቀዩን መስመር አልፋለችንም ለር ስጋትም አሁን አለ። ነገር ግን የዓለም አቀፍ ጫናዎች ይህን አማራጭ ምናልባት ሊገቱት ይችሉ ይሆናል። ነገር ግን ፑቲን ምን ሊወስን እንደሚችል አይታወቅም። ለመሆኑ ወደ ቤተሰቦቻችን በዚህ ትንታኔ ላይ የእናንተ ሐሳብ ምን ይመስላል? በኮመንት መስጫው ላይ አጋሩን። እኛ ግን ወደ አንጀል ሃዝ ፎለን እንመለስ። ለመሆኑ አንጀል ሃዝ ፎለን የ2019 ፊልም ምናባዊ ጥቃትና የዩክሬን በሩሲያ ላይ ያደረገችው ጥቃት ምንና ምን ናቸው? አንጀል ሃዝ ፎለን ውስጥ የድሮን ጥቃቱ በተራቀቀ ቴክኖሎጂዎች የተፈጸመ ሲሆን የሲክሬት ሰርቪስ ወኪሎችን በሙሉ ገድሎ ፕሬዚዳንቱን በከፍተኛ አደጋ ላይ ጥሏል። ይህ ጥቃት ወደ ዩክሬንና ሩሲያ አውድ ስንተረጉመው ዩክሬን በሩሲያ ላይ ተመሳሳይ ጥቃት ብታደርስም ምን አይነት መሳሪያ ትጠቀም ነበር? የክስተቱስ አስደንጋጭነት ምን ያህል ከባድ ይሆናል ብለን መገመታችን አይቀርም። በፊልም ውስጥ የድሮን መሳሪያዎች በተቀነባበረ መልኩ የተዘጋጁ በከፍተኛና በትክክለኛነት የ እንደሚሰሩና ለማወቅም አስቸጋሪ ነበሩም። በተጨባጭ ታሪክ ዩክሬንን እንመልከት። እንደ ባይራክታር ቲቪ 2 ያሉ የተራቀቁ ድሮኖች በመጠቀም በሩሲያ ወታደራዊ ኢላማዎች ላይ ስርዓት ለመፈጸም አቅም አላት። እነዚህ ድሮኖች ከቱርክ የተገኙ በተለይ ደግሞ በ2022 የሩሲያ ዩክሬን ግጭት ወቅት ውጤታማ መሆናቸውን አሳይተዋል። በምናባዊ መልኩ ዩክሬን እንደዚህ ያሉ ድሮኖችን በመጠቀም በሩሲያ ዋና ከተማ ሞስኮ ወይም ደግሞ በክሬምሊን ላይ ጥቃት ልታደርስ ትችል ነበረ። ይህም በአንጀል ሃዝ ፎለን ውስጥ ከተገለጸው የድሮን ጥቃት ጋር ተመሳሳይነት አለው። የክስተቱ አስደንጋጭነት በፊልም ውስጥ ከፍተኛ ነው። የሲክሬት ሰርቪስ ወኪሎቹን መጥፋት የፕሬዚዳንቱ የሩሲያን ህይወት አደጋ ላይ መውደቅ እና የማይክ ባኒንግ የግል ትግል፣ በምናባዊ መልኩ ዩክሬን በሩሲያ ላይ ጥቃት ብታደርስ የሰው ህይወት መጥፋት፣ የመሠረተ ልማት ውድመትና የፖለቲካ ውጥረት መባወስ ከፍተኛ ድንጋጤን ይፈጥራል። በተጨባጭ ታሪክ የሩሲያ ወረራ በዩክሬን ከ100 ሺህ በላይ የሰው ህይወት መጥፋት፣ 8 ሚሊዮን ስደተኞችና ሰፊ የመሠረተ ልማት ውድመትን አስከትሏል። ይህ በፊልም ውስጥ ያለውን የጥቃቱን ክብደትና አስደንጋጭነት የሚያንጸባርቅ ነው። በአንጀል ሃዝ ፎለን ውስጥ የሩሲያ ተሳትፎ ሀሰት መሆኑ ተገልጧል። ነገር ግን የጥቃቱ ድንጋጤ የአሜሪካን ወታደራዊ ምላሽ ለመቀስቀስ ታስቦ ነበረም። ዩክሬን በሩሲያ ላይ ጥቃት ብታደርስ የሩሲያ ድንጋጤና ቀጣይ በቀል ደግሞ ምን ይመስል ነበረ? በምናባዊ መልኩም ዩክሬን በሩሲያ ላይ ጥቃት ብታደርስ የሩሲያ ድንጋጤ ከፍተኛ ይሆን ነበረም። ሩሲያ እንደ የዓለም ሁለተኛ ትልቅ ወታደራዊ ኃይል በፍጥነት ምላሽ መስጠት ትችል ነበር። በተጨባጭ ታሪክ ደግሞ ሩሲያ በዩክሬን ላይ በ2022 ያደረሰችው ወረራ ከፍተኛና ወታደራዊ ምላሽ የከተሞች ውድመትና የሰብአዊ ውስ አስከትሏል። በምናባዊው አውድ የሩሲያ ቀጣይ በቀል ምናልባትም በዩክሬን ላይ ሰፊ ወታደራዊ ዘመቻ፣ የሳይበር ጥቃቶችና የፕሮፓጋንዳ ዘመቻዎችን ሊያካተት ይችላል። ለምሳሌ ሩሲያ በተጨባጭ ታሪክ ዩክሬንን በባዮሎጂካል መሳሪያ እያዘጋጀች ነው በማለት የሐሰት መረጃ ዘመቻ ተጠቅማለች። ይህም በፊልም ውስጥ ያለውን የሐሰት ባንዲራ ኦፕሬሽን ያመሳስለዋል። የሩሲያ በቀል ምናልባትም በክሬምሊን ላይ የተፈጸመ ጥቃት እንደ ሉዓላዊነት ጥሰት ተደርጎ ተገምቶ ሰፊ ወታደራዊ ምላሽ ላያስከ

የመንግስት ታሪክ ሩሲያ ዩክሬንን በተለያዩ የሐሰት መረጃ ዘመቻዎች ተከሷል። ለምሳሌ ዩክሬን ባዮሎጂካል መሳሪያ እያዘጋጀች ነው ወይ ደግሞ በናዚዝም የተጠመደች ነች በማለት እነዚህ የሐሰት መረጃዎች በአንጀል ሀዝፎለን ውስጥ ያለውን የማይክ ባኒንግ ላይ የተፈበረከ ውንጀላ ያመሳስለዋል። በፊልም ውስጥ ማይክ ባኒንግ እውነቱን ለመግለጥ በተጨናነቀ ሁኔታ ላይ ሲታገል ይታያል። ይህም በተጨባጭ ዓለም ውስጥ ዩክሬን በሩሲያ የሐሰት መረጃ ዘመጃዎች ላይ ለመቋቋም የምታደርገውን ጥረት ያንጸባርቃል። የፊልሙ አርቲስቲክ ገላለጽ የማይክ ባንኪንግ የግል ትግልና የሐሰት ወንጀላውን በተሳካ ሁኔታ ያጣጥመዋል። ይህም ተመልካቹን ስለ እውነት፣ ስለ ማንነትና ስለ ፍትህ እንዲጠይቅ ያደርጋል። በተመሳሳይ የሩሲያ ዩክሬን ግጭት በውሸት መረጃ የተሞላ ሲሆን ይህም የፊልሙን የሴራና የፖለቲካ ውጥረት ጭብ ያንጸባርቃል። አንጀል ሃዝፎለን ፎለን የልቦለድ ታሪክ ቢሆንም የሩሲያ ዩክሬን ግጭትን በሚያንጸባርቅ መልኩ ስለ ሴራ፣ ስለ ውሸት መረጃ፣ ስለ ጦርነት፣ ስለ አስደንጋጭ ትልልቅ ጥያቄዎችን ያነሳል። በተጨባጩ ዓለም የሩሲያ ወረራ በዩክሬን ላይ ከፍተኛ ውድመትና ሰብአዊ ቀውስን አስከትሏል። ይህ ፊልም ለእኛ የሚያስታውሰን አንድ ነገር ካለ እሱም እውነትን መፈለግና ሰላምን መጠበቅ እንደሚያስፈልግ ነው። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ስለ ፊልሙም ስለ ዩክሬንና ሩሲያ ግጭት ሰሞኑን ደግሞ በተለይ ዩክሬን ሩሲያ ላይ ስላደረሰችው ጥቃት እናንተ ምን ትላላችሁ? በሀሳብ መስጫው ላይ ኮሜንታችሁን አስቀምጡልን። ይቆየም